ታዳጅ ሆኖ ሳለ እንደዛ መሆኑ በጣም ኢምፕሬስ ከሚያደርገኝ ቦታ ወጥቼ መጽሐፉን ቶታሊ በራሱ የቃኘው መስሎ እየተሰማኝ መጣ። ሴቶች በማህበር ይሰር ያለበለዚያ ይላጩ በሚለው ፕሮቴስታንት ጋር የመጀመሪያ ትልቁ ጥያቄ ነው። ለምንድነው ጳውሎስ እንደዚህ ብሎ በጻፈበት ሁኔታ እናንተ ሴቶች እኛን ጨምሮ ተገልጠን ስቴጅ ላይ የምንታየው የምንገለጠው? ነበር ጥያቄ። ያ ደግሞ ሊል የፈለገው እዛ ላይ ከጻፈው ይልቅ ሌላ ማብራሪያ አለው ብለው ማብራሪያ ነበር የሚያቀርቡልኝ ማለት ነው። ያ ማብራሪያ ምንድነው? ተሸፍናችሁ ጸልዩ ተብሎ እነሱ የሚገለጡት በእነሱ ባህል የነበረውን የአይሁዶችን ባህል የአስተምሮት ሌላ እንደነበር ስለዚህ ሌላ መጽሐፍ ሪፈራንስና ታሪክ ይፈልጋል። እስትን ሙሉ ያደርገውን መጽሐፉን ቀጥታ አድርጎ በተባለበት ምክንያት የማያደርጉ ዴር አር ኤክስኪውዝስ የሚሰጠው ሙሉ የማያደርገው የሰዎችን እውቀትና ጥበብ የሚፈልግ ከሆነ በሰዎች ሊሚትድ በሆነ ነው። ስለዚህ እከሌ ባዘዘው የሚታዘዝ መጽሐፍ እከሌ ባለው የሚቀየር ከሆነ ለእኔ በቃ አይደለም። ሰው እንደ አዲስ መመለስ ነበረብኝ። ተመልሼም ሳነብ ደግሞ የብሉይ ኪዳኑና የአዲስ ኪዳኑ አምላክ በጣም ልዩነት አላቸው። እዛ ጋር ጨካኝ፣ አባራሪ፣ ሰዳጅ፣ ሰው የሚመርጥ አንዱን የሚወድ አንዱን የሚጠላ ለአንደኛው የሚያደላ ለአንደኛው ሲፈልግ ዘሩን ተከትሎ የሚሸልም ለሌላው ሲፈልግ ዘሩን ተከትሎ የሚራግ ላይ ላይክ ዋት ላይክ ይሄ። ከዛ አዲስ ኪዳን ላይ ሲመጣ ደግሞ ጌታ ኢየሱስ ክርስቶስ ቃል ነበር፣ ቃልም ኢየሱስ ክርስቶስ ነበር ምናምን በሚለው ኮንሰፕቶች ቃል ራሱ በቃል አምላክ ቃል ሊሆን ይችላል ማለት ነው። ሰው ማመልከው ቃልን ከሆነ ቃሉ ራሱ ዲስትሮይ ቢደረግ ቢጠፍ የሚጠፋ ነው ማለት ነው። እሱ አንድ ኳሽን ከዛ ደግሞ ቃል የነበረው ስጋ ከነበረ ስጋ ሲሞት ስጋ ከሞተ ማለት ነው፣ ሲነሳ ወደ ምን ሊዳረገኝ ማለት። ወደ ፍልስፍና ወሰደኝ ይሄ ነገር የፍልስፍና እንጂ ሊትራሊ እንደዚህ አይነት አቀማመጦች ራሳቸው ግልጽ አይደሉ። እንዴት ሊሆን ይችላል ብዬ በምጠይቃቸው ጥያቄዎች ማለት ደንቆሮ፣ ማትሰሚ፣ የማይገባሽ እኛ ባልነው ብቻ ተቀባይ። ትሪኒቲ ኮንሰፕቱ ከምን ዘመን በኋላ መጣ፣ ሊስት ባደርግልኝ የጥያቄዎቹ ናዳዎች ከሚመለስ ይልቅ ሚስጥራቶቹን ሚስጥሩን ክሊር የሚያደርግ በእኔ አይምሮ ልክ እኔ እንዳልኩ ትንሽ ናት አይምሮዬ በዚህ ሊሚትድ ጭንቅላቴ የሚመልስልኝ ሰዎች ከግፊቱ በበለጠ እኔ ላይ ይሄ ፈጣሪ ፈጣሪ ሊሆን አይችልም ወደሚል ወሰደ። መልስ ሊኖራቸው ካልቻለ ፈጣሪ እኔን እኔን ኢንቴለጀንሴን የሚያሰድብ ከሆነ አንቺ እንደዚህ ነሽ ብሎ የሚያባብላቸው ከሆነ መመለስ ሲያቅታቸው በፀሐይ በጨረቃ በሆነ ከሆነ ጀስት ጎ ራይት አሄድ ኢንሰልት ዩ ሊትራሊ ኢንሰልቲንግ ነው የደረሰብኝ። ሶ እነሱን ተውኳቸዋል እኮ ፈጣሪ ሰዎችን ተከትዬ አላመልክም። ስለዚህ እነሱን ከምከተል ይልቅ መጽሐፍ ቅዱስን ብቻ ይዤ ልውጣ፣ ሪሰርቼን በራሴ ላድርግ አልኩኝ። ፕሮቴስታንትንም እዚህኛዋም ያሉትን ሁለቱንም ትቻቸው መጽሐፍ ቅዱስን ብቻ ፎሎ ማድረግ አልኩኝ። ይሄ ድርሳናት፣ ምልጃ፣ ምናምን የምትለው ኮንሰፕት ሩቅ ነኝ። ምስል ቆሞ የመሰልን ስለምናመልከው ነው ጭራሽ ከዛም ከምስልም ከዚኛው የማልስማማበት ነው። ከዚኛውም ደግሞ አይለብሱም፣ ጭፈራውንም በመንፈስ ቅዱስም አንዱ ሲናገር አንዱ ከፈጣሪ ጋር ነው የሚነጋገረውና የልሳን ቋንቋ የሚለው ነገር ራሱ ሌላ ሄዴክ ነው። ራሳቸው የማያስረዱትም ከተረዱትም ደግሞ በተግባሩ ላይ አይተገብሩትም ማለት ነው ስለ ልሳን አይተገብሩልኝም ቀጥታ እዛ ጋ ባስቀመጠበት ቁም መጽሐፉ ባስቀመጠበት አንዱ ልሳን ሲናገር አንዱ ይህ ተርጉም ይላል አንድ ቀንም ተርጉሞልኝ አያውቅም እንደገና ነብይነት ነብይነት ኮንሰብ በመንፈስ ቅዱስ ካለም ሲሳለቁ ነው የመሰለኝ ምክንያቱም እዛ ጋ ሰው ልጅ ልሞት ነው ባላ ነው ውሸት ፈጥረው እጸልይልሃለሁ ልትሞት ነበር አይቼ እልሃለሁ ምናምን ያሉት ሰው ጭራሽ ከዛ ሩቅ የነብይነት እኛ ተቀብተናል ባሉት ትንቢት የሌለው ምን የሌለው የውሸት ቅጥፈትና ገንዘብ መሰብሰቢያ አም ሶሪ፣ የኔን ያልኳችሁ እናንተ ጋር አላላልኩኝም። ለእኔ እይታዬ ያ ነበረ። ስለዚህ ያንን በማይበት ሁኔታ ራሴን ያገኘሁት እኔን ይሄ ነገር የማይገባኝ እነሱም ብቻ የገባቸው ነገር አለ ማለት ነው። ለእነሱ በገባቸው እነሱን በሞገት በምጠይቀውን ጊዜ እኔን ማግለል ማሸሽ ስለሆነ እነሱን ደግሞ በጣም ወዳቸው ያስተምሩኝ የነበሩት ስለሆነ የኔን ድንገተኛ ተቀጥለው የመንፈስ ቅዱስ የጎደለች አይምሮች ሉዝ ያደረገ ምናምን ያስመስልቷል። መልስ ሲያጡ እዚኛው ጋም ደግሞ እንደ አጋጣሚ በሪሌሽንሽፕ ምክንያት ሪቫይዝ አድርጌዋለሁ። ኦርቶዶክሶችን ቄስም በልጅም ቼክስ አድርጎ ስላልነበረ ነበር ወደዚ አድርጉ ለምን እንደሆነ ደግሜ መጠየቅ ነበረብኝ። መጽሐፍቶችን ገዛውኝ መጠየቅ ነፍስ አባት ያስፈልጋል ተባሉ። በነብስ አባት እንዲሁም ደግሞ አስተማሪ ያስፈልጋል ተባሉ። በአስተማሪዎችም ያንን እያንዳንዱ ፎሎ አፕ ጥያቄዎችን አቀረብኩኝ። ፎሎ አፕ የሆኑት ጥያቄዎቼ ለእኔ እዛው ውስጥ ሆኜ በሚስጥራቶቹ ጊዜ ፈጅቶ ልረዳቸው የምችል ምሳሌዎች አባባላቸው ምሳሌ እንዲገባኝ ጭረፍ ጠፋ። ምሳሌ አባባል ናቸው የሚባል ምሳሌ ሚስጥር ናቸው የሚባሉት ነገር ሊትራሊ ሚስጥር ሆነው ሳይሆን ነገር እያው ሚስትሬስ ማድረጉ የሚመቻቸው እስከሚመስለኝ ድረስ ቃሉ እንደጋግሜ እለው ይችላሉ። አቦ ልብስ ቅዱስ እናምናለን፣ እንደዚህ እንከተላለን ምናምን ብዬ መደጋ ከም ይችላል። ከውስጤ ጋር ግን ሊግባባ አልቻለም። ከዚ መጽሐፍ ቅዱስ ከሚለው ነገር ጋር ን አመሰግናለሁ ልንስማማ ስላልቻለም ማድረግ የምችለው መጽሐፍት ውስጥ መሸሸግ ነው። ብዙ መጽሐፍቶችን ገዛው ብዙ ድጋሚ፣ በሰዎች ጋር ካልተግባባል ምናልባት መጽሐፉ ላይ ባለው ልግባባ እችላለሁ ብዬ መጽሐፍቶችን እየገዛው ስለ ድርሳኖቹ ስለመ ስረዳ ኦርቶዶክስ ራሱ ይቅርታ፣ በጣም ወዳቸው ሰዎች ስላሉ ማነፃፀር ማ ደለት ራሱ ውስጥም ጽላት ይቀበላል ጽላት ስለዚህ፣ ዋት ጽላት ሰልፍ ላይ ሳይኔ እንደሲል የሚለው የውጭ ሀገር ፀሐፊ ግራማንኩክ እሱ የጻፈውን መጽሐፍ ትልቁ መጽሐፍ ትንሽ በአማርኛ ተደርጓል። ያኛው ትልቁ ግን በጣም ጆርኒውን ይገልጻል። ኢቭን ካለ ኢትዮጵያ ውስጥ ነው የሚኖረው ይላል። እና ኢትዮጵያ ውስጥ ያሉ ጽላት ተቀብለው፣ ሌሎቹ ደግሞ የጽላትን ኮንሰብት ብቻ ላይ የሚለው የተጻፈበት ነገር ምንድን ነው? አሰራሩ ምንድን ነው? መንፈስ ፈጣሪ እዛ ውስጥ ብቻ አጥሮ በትንሹ የሚቀር ከሆነ እስ ድ ፖይንት ወርዱ ቃሉ ከሆነ ደግሞ ቀር የሚባለው ከቀረ ደግሞ ከቀረ ነገር ጋር የምትሸከምበት ጉዳይ የለም። በልቦናችሁ ተጽፏል፣ እናንተ ናችሁ ቤተክርስቲያን። ከተባለ ቤተክርስቲያን እኔ ከሆንኩኝ የሚሉት ጥያቄዎቼ ብዙ ሄደ። የተቀበሉት ደግሞ ያንን ነገር ለኃጢያት ለዘር ከሆነ እሱም በሚያምኑት ክሌር የሚሆንላቸው ከሆነ ለምንድነው ያፔን የማይቆመው? ያፔን የሚቆመው አ ኤንድ ጆርኒ ነው። ስትሞቺ ነው ፍርዱም ትዕዛዙም ዋ ትሪስትሪ እዚህ ምድር ላይ ምንም ስል የለውም፣ ለውጥ የለውም። ሞቷል፣ በደም ተገዝተሻል፣ ደም ዋጋ አለሽ ምናምን የምባለው ሴትዮ እራሴ ያንን የሚሉትን ከመደጋገም ውጪ በፊዚካል በእውነተኛ በሕይወቴ ላይ ለውጥ የማየው ነገር የለም ማለት ነው። በታዛዥነት በሆነ ነገሮች ብቻ ፕራክቲካሊ በመደጋገም ተብሏል፣ ተብሏል፣ ተብሏል ከማለት ውጪ እኔ እዚህ ምድር ላይ ፍትሄ ምንድን ነው? እዛ ሄዋን እና አዳም ለሰሩት ማንኛውም ነገር ክፍያቸው ፈጣሪ የሚወደውን ልጁን ከገደለ እኔ አዶን ትረስትም ሲጀመር በዛ ኮንሰፕት የሚወደውን ነገር ፕሬሽስ ያለውን ነገር ከመውደዱ ብዛት ሰክሪፋይስ አድርጎ ገሎ አስነስቶታል የሚለው ከገደለውም ካስነሳ በኋላ ጸሎትን ሚሱ በሰውኛ ፔኑ ፈጣሪ ሲጸልይ ነበር። ለራሱ ራሱ ለራሱ በራሱ ይጸልያልም አይሰማምም። ድርጊቱ ይቀጥላልም። አሳዘነኝ ኢየሱስ ክርስቶስ ላይ በጣም አሳዘነኝ። ይጸልያል፣ ይጾማል፣ ይበላል፣ ይባርካል። በቃ ያንን ፓወሮች ሁሉ እያደረገ ስትል ግን ከሞት ከመሞትም ደግሞ እስትል እያቃተው ማለት ነው። አቅቶትም እሺ፣ ሞተ። ከዚያ ሶስት ቀን ፈጣሪ ሞተ። አይ በህልንትኑ ነው እንጂ ስጋውን የሞተው ኦኬ ዋቴቨር፣ ከዛ ደግሞ ሺ ሲነሳት ከዛ ከእንትን ውስጥ ገብቶ ተነሳ። ከተነሳ በኋላ እስል ይሄንን ስጋ ይዞት ሄዶ እየጠበቀ ነው ሊመጣ። ስለዚህ እየበላ ነው ማለት ነው፣ ያለበት ቦታ ላይ ምግብ ይላክለታል። ም ሶሪ እጅስ ማይጭ ማማይን ኩና ሪዚስት ቢኝ ቦዲ ስ ቦዲ ሲበላ ሲጠጣ ከነበረበት ስል ሄዶ እየበላ እየጠጣ ነው የሚጠብቀው፣ ቦዲ ተሸክሞ ዝም ብሎ እዛው ተቀምጦ ነው የሚጠብቀው። እከዝን አረብ የፈጣሪ ብዬ የማስበውን ነገር ኢየሱስ ክርስቶስን በጣም በወደውም ላደረጋቸው ድርጊቱ ለህይወቱ ለሄደበት ስብ እና እያንዳንዱ ነገር ሙስሊምም ሳለን በፊት እንደውም እሱም ብቻ ይዤ መጽሐፉንም የሪሊጂን ምናምኑንም ይዤ ምን ሆንኩኝ ኤቲስት ሆንኩኝ። ፈርስት ቤት ግን ፈጣሪ የለም ነው ያልኩት። ይሄ እዚሁ ውስጥ መጽሐፉስ ሊገኝ አይችልም። በዘር ላይን መርጦ እኔ ኢትዮጵያዊ ሆኜ አንቺን ወዶሻል የሚባል ትሪክ ከወደደኝ የኔ ዘሮች ሊስታቸው የታለ? እዛ ውስጥ የኔ ዘሮች የተጠሩበት ከሌላ ዘር የማይወጣ ሲመጣም ለእናንተ እንጂ ለውሾች አልሰጥም የሚል ከዚህ የመጣሁበት ፐርፐዝ ለእነሱን ነው እንጂ ላድን ሌሎቹን እንዳልሆነ ተናግሮ እሱ በደመደመበት ሁኔታ አጥምቋቸው የተባሉት እነሱን እንጂ ለእኛ ያልሆነ ነገሮችን የእኛ ነው ብሎ መገገብ ነው የተሰማኝ። እቺ እኔ ነኝ ችኛዋ ጭንቅላቴ እንዳልኳቸው ዳ ወስ ጀስ ሚ ማሳብ ኪፕ ኳሽኒ ያንን ጥያቄዎች ነው ሰው እንደዚህ አይነት ባለበት ሁኔታ ላይ እራሴን ከማሳምም፣ ከነሱ መልስ ላይኖር ከኔም እውነታው ላይ ገባኝ። ስለዚህ እውነት ያሉት ነገር እውነት አይደለም ማለት ነው ለእኔ ለአንድ ሲንግል ፐርሰን እውነት የለውም ማለት ነው። ያ እውነት እውነት ሆኖ ራሴ ላይ ማኒፌስት ካላደረጋ ሄዋን ለምትባለው ኢንቲቲ ፔን ለተሰጣት ለምት ስለዚህ ተረተረት ነው ያልኩት። ምክንያቱም የአይሁዶች ተረተረት ነው አንድን ነገር ሰዎችን ለማሰር ለመያዝ ሲፈልጉ የፈጠሩት ተረተረት ነው። ያንን ተረተረት ተከትዬ ሙሴ የሚባለውም ነገር ኤግዚስት አያደርግም። ስለዚህ ሳይንስ ነው ትክክል ኤቲዝም እስቲ ከማየው ነገር ነው ብዬ ኤቲስቶ ቢካዝ ሊትራሊ እሷን ፔን እኔ እታመማለሁ። በኢየሱስ ክርስቶስ ማምኜ ብዙ ሰዎችን ወደ ጌታ አንድ ነው እያልኩ ጌታ በኢየሱስ ክርስቶስ በደሙ ድነናል፣ ወደ ቀጥተኛው መንገድ እሱን በማመን ነው ወደ አብ የሚገባው፣ አብ እና ሱ አንድ ናቸው። ኢየሱስ ክርስቶስ የሚሉትን አምስት ቨርሶችን በማጥናት በሽምደዳ ሙሉ መጽሐፍ ቅዱስን ባለማንበብ ብዙ ሰዎች ድሪቨን ያደርጋሉ። ግን ሆል ቨርስና ሆል ባይብልን ሲል እርስ በርሱ ይጣረሳል እርስ በርሱ እኔ ወደ አብ ሄዳለሁ እኔ አባት እኔና አባቴ ሲል፣ አምላኬና አምላካችሁ ሲል፣ ስለዚህ እሱም አምላክ ላለው አምላክ እኔና አምላኬን አምላካችሁ እሱም አምላክ አለሁ ይጣረሳል። እዚህ ጋር ኮስ እዳዝን ያራ እሱ የሚያመልከውን አምላክ ማምለክ ስችል እንደገና እሱን አምላክ ነህ ብዬ ማምለክ አይሆንም ማለት ነው። እርስ በርሱ አይስማማም። ለዛኛው ቨርስ ሌላ ቨርስ ይፈልጋል። ለዛኛው ቨርስ ደግሞ ሌላ ቨርስ ይፈልጋል። እዚኛው ጋር ያለው ጥቅስ እኮ ስለሌላ ጥቅስ ነው እዛኛው ጋር ሰው የጥቅስ ወርወራዎችን አቆምኩኝ ህይወቴንም አቆምኩኝ። ምናልባት ኤቲዝም በነበረን ጊዜ ትራውማም ስለነበረብኝ እድሜ ልክ የፈጀው ስለ የታለ አምላካችሁ የታለ ፈጣሪያችሁ ተናገሩ፣ አሳዩን፣ ማስረጃ ስጡን እያልኩኝ ስንሞግት ነበር ረጅም ጊዜ። ብዙ ኤቲስቶች እንደምታስቧቸው ክፉ መጥፎ ምናምን አይደለም። ጠያቄዎችና እውነትን የሚፈልጉ አሉ። እውነትንም ስላላገኙ ህይወታቸውን ሎስ ሲሆኑ ብዙ ኤቲስቶች አሉ። ካሳያችኋቸው እስትል ለመቀበል ዝግጁ ይሆኑ። ኦኬ ሰው ግን የሚመስለው ከሃይማኖት ስለወጣ አውሬ ስድስት ስልሳ ስድስት መጥፎ ገዳይ ምናምን እያሉ ስሞችን ይሰጣል። በጣም በጣም ከባድ ሁኔታ ነው። ስለዚህ ሃይማኖትን ጠል ነበርኩ። ሃይማኖትን የማልደግፍ ማንኛውም ሰው ከሃይማኖት ውጡ እንዳልከውም ቅድም በጣም የወደድኩልህ ነገር ምንድን ነው መሰለህ? ኢየሱስ ክርስቶስም እንዲህ ነው ሃይማኖቴ ብሎ ባልተናገረበት ሁኔታ ሃይማኖቴ ክርስቲያን ነኝ፣ ክርስቶስም ደግሞ ክርስቶስ ክርስቲያን ነኝ ባላለበት ሁኔታ ነው። ሰዎች በጣም እንደዛ የሚመስላቸው አሉ። እና በጣም ትንሽ ያንተ በጣም ብዙ የወደድኩልህ ነገሮች አሉ ካየህባቸው አንግሎች አንፃር አይልም። ካላለበት ደግሞ እነን ካላችሁ የምትከተሉት እሱ የተከተለውን አምላክ ብቻ ላይክ አሳዩን ነበረ አት ደኤንድ ያጭቅጭቅም ደከመ ይመስለን። የኤቲይዝም እንትን ዝም ብሎ ድሬን ነው የሚያደርገው ላይ ሀሞት ነው የሚጨርሰው። ላይ የት አለ አሳዩ የት አለ የሌለን ነገር እንደገና በቃ ከሌለ እኮ ምንድን ነው ዲቤቱ? የለም አልኳ ከሌለ አሳዩኝ፣ ምኑን የሌለውን ነገር አሳዩኝ የሚባል ሙግት ነው የኤቲይዝም እንትን። የለም እሺ፣ ሳይንስ ማስረጃ ብትሎ ሳይንስ አት ደኤንድ አያውቅም። በቃ በተለያየ ቲዮሪዎች ምናምን የቲዮሪ ቤዝ ያደረገ አይዲዮሎጂዎች ናቸው ፎከስ ያደረጉት ማለት ነው። ስለዚህ ፈጣሪ አለ ካለም ደግሞ ቢኮዝ እኔ ሜዲቴት አደርጋለሁ እንዳልኳችሁ ራሴ ላይ ራሴን እፈልጋለሁ። የራሴ ጆርኒ ነበረኝ። ሶ ራሴ ላይ ስሰራ ፈጣሪ ካለ ሰማይ ላይ ያለው አስትሮሎጂ አስትሮኖሚ የሆነ ጊዜ ላይ ኢምፕረስ ያደረገኝ ነበርና ኮኮዎች፣ ይሄ ሙን፣ ይሄ ጨረቃ፣ ይሄ ኤነርጂ ኢትስ አለ አባውት ኤነርጂ የሚባለው ነገር ዲፕ ነው የገባኝ። አሁንም ላይ የፈጣሪ የሰጠን ኤነርጂ ከእናት ላይ ማለት ነው እና ያ አባውት ኤነርጂ ብዙ ሪሰርቾችን ሲክሬት የሚባል መጽሐፍ ያነበባችሁ ካላችሁ ሲክሬት ክ በጣም ወዝ ልፉ ከዛ በፓወር ኦፍ ናው አንቴዘርድ ሶል ፎ ሎስ ፍ ዋት ወዘት ምናምን

ፀሐይ ልትሆን አይችልም። ምድር የሚያበቅለው ሲፈልግ ዝናብ ከሌለ ደርቆ ይጠፋል። ስለዚህ እኔም ከደረቀ ነገር ጭቃው ይባል ጭቃው ሊሞምናም በጣም የማይሆኑ ፍልስፍናዎችንና አዲስ ፈላስፋ ሆነ ቲክቶክ ላይ ጥያቄ ስጠይቃቸው ዲፕ ስለሆነ የምጠይቀው እሷን ኤቲስት ናት ሲፈልጉ ያደረጉኛል፣ ፈላስፋ ያደረጉኛል ሲፈልጉ ምክንያቱም እጠይቃለሁ፣ ጠያቂ ስለሆንኩኝ በዛ ጥያቄዎች መል በጣም የሚገራርሙ ኦርቶዶክሶችም፣ ፕሮቴስታንቶችም፣ ኤቲስቶችም ሙስሊም ጓደኞችንም አትርፌበታለሁ። ቲክቶክ ላይ ራስን ፈላጊ ላይክ ትሩስ ፋይንደር እውነትን ፈላጊ የሆኑ እውነት የሚፈልጉ በጣም አሪፍ አሪፍ ጓደኞች አግኝቼበታለሁ፣ እና በዛ ብዙ ተጠቅሜ ያለሁ ብዙ ያላቸው ሳይኪያትሪ ላይ ሳይኮሎጂ ላይ ዶክተርስ ምናምን በዛም ዘርፍ ያሉ፣ እንደዚሁም ኖርማ ሂስቴሪያን ታሪክ የሚያነቡ እውቀትን የሚፈልጉ ብዙ ሰዎችን ተዋውቀናል ማለት ነው። የኔን ፕላትፎርም ንን በዛ ነበር የምናሳልፍበት፣ ይህን ቁም ነገር አዘል ነገሮችን ያው ብዙ አብራችሁን ከነበራችሁ የምታውቁ ስለሆነ እንደዛ እንትን እናደርግ ውይይት ከሰለምኩ የጀመርኩት ሳይሆን በፊትም እንወያይበታለን። ምናልባት ሰባ ሰማኒያ አርባ ሀያ ሰው በተረጋጋ ሙድ ውስጥ ፍሎ ውስጥ ማቹር ቢሆኑ ሰዎች ዲስካስ የምናደርግበት ቦታ ሆነ። ስለ ሜዲቴሽን በጣም ብዙ ነገሮች እውቀትን አወኩኝ። ዌስተርን ቲቺንግ በአጠቃላይ በዚህ ያደረገበትን እስከ እስከ ነርቫና ድረስ መድረስ እንዴት እንደሚቻል በሜዲቴሽን ደግሞ፣ ሰርድ አይ ኦፕኒንግ ምናምን ላር ኦፍ ቴክኒክስ ምናምኖችን ማጥናትና ራሴ ላይ ፕራክቲስ ማድረግን ስለነበር ማዘወትረው፣ በጣም አወዝ ኦኬ፣ ምንም አወዝ ኢን ፒስ። ግን ስለ ድጋሚ ሲጠየቅ ልክ ባልኩ መልኩ ኦርቶዶክስ ፕሮቴስታንትና እስልምና ጥያቄዎች ይነሱ ሲባል ኦኬ፣ ሌትስ ዱ ኢት አገን። እኔ ሃይማኖት ግን ግቡ ብዬ አልመክርም ግን ይጠየቁልን ስላሉ እኔ ስራ ስጀምር እነሱም ከአንቺ ጋር ከተቀመጥን ይጠየቅ ተብሎ ሲጠየቅ ውሃ ልጠጣ ንኪ ሲጠየቅ እንዳጋጣሚ እስልምና ጋር የዛሬ አራት ወር ነው ኢንትሮዱስ ሲሆንጉት ከዚ ልክ ሁላችንም በምናውቀው ነቢዩ መሐመድ ሰለላሁ አለይሂ ወሰለም የፈጠሩት ሃይማኖት ስለነበር ሁሉንም ዓለም ላይ ያሉትን ሃይማኖቶች ስጠይቅ እስልምና እንደ ሃይማኖትም ኮንሲደር አላረገውም ነበር የገዳዮች መስፈልግ ላይክ ብዙም ቦታ ቢሰጠውም የክርስትና ኮፒ እንጂ እውቀት አለበት ብዬም አስቤ ያላቅም። ያው ከአንዱ አንዱ መጽሐፍ ሲወራረድ ኮፒ አድርገውት በራሱ መንገድ ቬሪ ስማርት ጋር እየጻፈው መጽሐፍ ሰዎች እያመለኩ የሚሄዱበት ምናምን አድርጌ ስለማስብ ላይ እስልምና እንዴት ነው ሲሉኝ፣ ያናቀዋለን እኮ የምናውቀው ነገር ነው። የአንድ በጣም ስማርት የሆነ ሰው የራሱን ህይወት የሚያስበው ነው ብዬ ነበር ማስበው ላረፍ የፍልስፍና ህይወቶች ላይ የጋብቻ አራት ማግባት ሞኖጎሚ ፖሎጎሚ የሚሉትን ጥያቄዎች ውጭ ነው የጨረስኩት እኔ ፕሮብለም አልነበረብኝም ካዝ ያንን ሀሳብ ያመጣው ሃይማኖትና ባህል ነው ብዬ ካሰብኩ በኋላ ነፃ ሰው መውጣት አለበት ፍሪደም ኦፍ ላቭ ፍሪደም ኦፍ ዊመን ላይፍ ምናምን የሚሉትን ፍሪደም ፋይተር ፌሚኒስትም ያደረገኝ ወቅት አለ የሴቶች ተከራካሪ ብቻ ነኝ ብዬ ሴቶች ተበድሏል ሃይማኖት በድሏቸዋል እንዳፈለጉ መፍታት እንዳይችሉ አድርጓቸዋል በክርስትናው ቢኮዝ ብትፈታ እቺ የሚሰደብባት ፈት ተብላ ድጋሚ ማግባት ባሏም እሷ የማይችሉበት እሱ ባመነዘረው አመንዘራ ተብላ ምትጥላይ ሰው ቢሆን በበፊት አስተሳሰቤ ስለዚህ ፕሮቴስት የማደርገው ሀሳብ ብዙም ችግር አልነበረብኝም የሚነሱት ነገር ስለ ክርስትናም ስለምንም በጣም የማመሰግናቸው ልክ እንዳንተ መጥተው በደንብ ሃይማኖታቸውን የሚያውቁ ክርስቲያኖች አብረውን ቲም አድርገው ኤቲስቶችም እስልምና ውስጥም በጣም የምንወዳቸው ጓደኞች ስለነበሩ ለእነሱም እኩል ክሬዲት ይሰጥ ብለን እስልምናን እንዲጠየቅ አደረግን። ባወቁ ጊዜ ነብያችን ሰለላ ለም ሰለም ህይወት ፈርስት ታይም የነገሩኝ ሙስሊሞች አልነበሩም። የራሳችን በሂስትሪ ሌቭል ዶክትሬት ያለው ጓደኛችን ነው። እሱ ሲያሳውቀኝ ማለት ነው አሜዝ ሊትራሊ ዊዶ ኖ ነቢዩ መሐመድ ሰለላሁ አለይሰለም ኖባዲ ኖዝም ሙስሊሞች ለምን እንደማይናገሩ እነሱ ሲያስረዱት ሁሉ አልገባ ብሎይ ነበር። ደ ሂስትሪ ሌቪል ተወልደው ማደጋቸው የተቀመጠው ፍሎ ሲያደርገው ለምን በዚህ መንገድ እንደመጡ ህይወታቸውን፣ አስተዳደጋቸው ኢቨን ቁራን ማንበብ የማይችሉ መጻፍ የማይችሉ መሆናቸው ሲያድጉ ህይወታቸው ከእናትና አባቶቻቸው አጎታቸው በጣም አንጀት የሚበላ ታሪክ እንዳላቸው፣ ከዛም በኋላ ፈጣሪያችን አላህ የወረደላቸው ቁራን ምን እያደረጉ እንደነበረ በአካባቢያችን እዚህ በአሁኑ ዘመን ራሱ እኛ ስውሮች ሆነን ሰዎችን በሚገደልበት እንደዚህ አይደረግም፣ ጣዖት በሚመለክበት ቦታ ላይ ኖ አይደረግም። እኔ ፈጣሪም አንድ ነው፣ ከዛም ውጭ የለም ብሎ ጣዖታችሁን አላመልክም አንጀታቸውን አስረው እስከ መጨረሻው ኪፕ ያደረጉት። ከዛም ደግሞ ቁራን በየጊዜው ሲወርድላቸው በዛ ትዕዛዝ ውስጥ መኖራቸው አንትል ኤንድ የሰጧቸው መልእክቶች፣ ያስተላለፏቸው መልእክቶች እያንዳንዱ ነገሮች እንዲወርድ እንዲከብጥ ሲጻፍ ያሉትን በአጠቃላይ እስከምረዳ በአንድ ቀን አይደለም የተረዳት። ፊፍቲን ደይዝ ወዝ ላይክ ሊትራሊ ሙስሊም ለመሆን ሳይሆን እስልምና ለመረዳት ነበር የሄድኩት። የማላቀውን ነገር እንዳላወራ ብዙ ቲክቶክ ላይ አሉ የምትሏቸው የእናንተ ስለ እስልምና ጸያፊ አሁንም የሚናገሩ ሰዎቹ ሳይቀር ለእኔ መጥተው ስለ እስልምና በተናገሩ ቁጥር ማይንድ ወዝ ላይክ ዋት ይሄ ነገር እውነት ነው። ስለዚህ ቁርአንን አንብቤ እውነታው መረጋገጥ አለበት፣ ፀያፍም ሆነ ጥሩም ሆነ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ግን አንድ ነገር የተማርኩት ምንድን ነው፣ ከነበሩበት ዘመን ቀድመው ባይሆን ኑሮ አሁን ላይ ቢሆኑ ብዬ ተመኘው። ቢኮዝ እኛ በጣም ወደኋላ በጣም ዘመኑን ቀድሞ ስለ ትዳር፣ ስለ ህይወት፣ ስለ ሚስቶቻችን ስላሳለፉት ህይወት ምናምን እያንዳንዱ ነገር ሲሰማ በጣም ቃላት ማጣት ጀምር፣ እሱ እንትተ ነው። ግን የእኔ ስለ ነቢዩ መሐመድ ሰለላ ሰለም ህይወት ሳይሆን እኔ ህይወቴ ውስጥ የነበረው ፈጣሪ አንድ ነው የሚለው ጅስት ክሊክ ነገር። ሁለተኛ ስለ ትዳር በእስልምና ካላገቡ በስተቀር ጅንጀና ምናምን የሌለበት ሊትራል የወደዳትን አግብቶ አስተዳድሮ ህይወቷን ኃላፊነት የሚወሰድበት ሴት ልጅ ስብእና የግል የግል ነገሮችን መጠየቅ ነበረብኝ። ሰው ፈጣሪያችን አለ ይህን ነገር አዝዋለው ወይ ፈጣሪ እንደዚህ ነው ወይ ፈጣሪ አንድ መሆኑን እስከምረዳ ስናወራ ነበረ። ሰው የእነሱን ሃይማኖት ጨርሰን ልሰልም አልነበረም። ከዘጋውበት ቦታ ላይ እስልምና በጣም ቬሪ ኢምፕሬሲቭ የሆነ ሃይማኖት ነው ክርስትና ሁላችሁንም በጣም አመሰግናለሁ ብዬ እኔ ዘጋ ነው። ያንን ዘግተን ስለነበር ልሰልምም ስላልነበረ ሙስሊምም ወደ ሙስሊሙ ክርስትናም የተቀበለ ወደ ክርስትና ሁሉም ገባ። ስለዚህ አላነጻጸርኩ ዘጋው ፋይሉ። እንደ ኔክስት ስቴፕ የራሴን ሊስት ነው ያወጣት፣ ሊስት አዲስ ፈጣሪ አለ ካልሽ ስምም ያ ነው እሱ ነገር ምን ምን ይፈልጋል የሚለውን ካወቅኩ ያ ፈጣሪ እንዴት ባመልከው አሁን በዚህ ምድር ላይ እንዴት ተመልኮ ወይም እንዴት ተደርጎ ባልፍ፣ እንደ አዲስ ትፈልጊያለሽ? እንዴት እስኪ ጀስት ቼክ አራውንድ ድጋሚ። እንደሰው ብልጥነትም ሆኜ የማስበው በጣም ራሴን ወዳድ ነኝ እንዳልኳችሁና እስቲ ቼክ ላድርጋቸው ሁሉንም በአኗኗር የትኛው እኔን ይመስለኛል? በምድራዊ ህይወቴ መኖር የምፈልገው ምን አይነት ኑሮን ነው? ከልብሱ ከአኗኗሩ ከስብን የማያደክመኝ ሴቱ ነው፣ ድጋሚ ድሬን የማያደርገኝ ውዥንብር የሌለበት ክሊር የሆነ የቱ ነው ብዬ ነው መጠየቅ የነበረብኝ ሰው። የእነሱን ጠይቄም ከጨረስኩ በኋላ አዲስን ነው መፈለግ የጀመርኩኝ ሰው ሃይማኖትን ሳይሆን አዲስን የቱጋ ላግኛት ብዬ ነው የፈለኳት። አዲስን ደግሞ ፓዝል ባይ ፓዝል ባይ ፓዝል ባይ ፓዝል ስንገጣጥማት ሙስሊም እንጂ ሌላ አልነበረችም። ለካ የምትፈልገውም የነበረው ቀጥተኛውን አምላኳን ፈጣሪውን አንዱን ነበር እንጂ ሶስት አራቱን፣ አምስት ስድስቱን ወይንም ደግሞ እንዲህ እንዲህ ያልተንዛዛበትን እማያደክም ሁሉ ነገር ያስቀመጠ ባኗኗር፣ ባለባበስ፣ ባካሄድ ሁሉ ነገር ያለቀለትን እንጂ ስትል ዋንደር ከፈለገኝ ፈጣሪ አግኘኝ ባልኩ በኩ አግኝቶኛል። እስልምና ውስጥ እያንዳንዱን ነገሮችን አግኝቶኛል ብዬ አስባለሁ። ትሩ ታይም ትሩ ፕሮሰስ አውቀሹ ነው ወይ? ሙሉ መጻፉ ነው አላወኩትኝ ገብቶች ነው ወይ? አዎ ክሊር ኤንድ ላውድ በሆነ መልኩ ፈጣሪ አንድ መሆኑ አንድና አንድ መሆኑ ከዚህም ከዛ ሙጀምበር በሌለው ንጽት ዋንጋድ ኮንሰፕት ሌሎቹ ጋር አልነበረም ወይ? አዎ ነበረ። ሁሉም የተለያየ ሃይማኖቶች ላይ የተለያየ ሆነ እስል ግን የተቀመጠበት ሁኔታ እና እስል ከራካሪ አነጻጽ በሆነበት ራሱን በራሱ የማይገልጽ ከሆነ እዚህ ጋር ግን ራሱ የገለጸበት ራሴም እጠብቀ አለው የዘመናት ስካም ብሎ ያስቀመጠው ቁራን አውርጃ አለው ከዚህ በኋላ ማንም አይጠብቅልኝም ብሎ ራሱ በሚጠብቅበት ቦታ መቀመጥ ምን ያህል ምቾት እንዳለው ገባኝ። እኔ አልደክምም ማለት ነው። ሰልፊሽ አለ ምን አደከምኝ በተባለው መኖር የሚደረግ ከሆነ ለእኔ እንዲ ነው። ዛን ስለሆነ ነው ምናምን ወዝ ኦቨር ፍር ሚ አበቃ ያ ህይወቴና፣ ስጀምር ስልምና ፈጣሪ አንድ ነው። አዎ ስሚዝ ነበረ እዚ ጋር ብዙ ቀናት ፈሰን። ፈጣሪ አንድ መሆኑ ከቁራን ላይ ነው። እኔ ከማላውቀው ቁራን ግን እኔ ልቤ ውስጥ ከተቀመጠው ፈጣሪ አንድ መሆኑ ምንም የማያነጻጽር ሁኔታ ከኔ ጋር ማች የሚያደርግ አገኘ ሶ ላይክ ደ ኔክስት ወንስ ነቢዩ መሐመድ ሰለል ላይ አልሰለም የኖሩትን ህይወት እንዴት ትቀቢዋለሽ? ኦኬ እኛ ጋም አንድ ነው። አንድ ነቢይ እንዳልሽው ቬሪ ስማርት ሆኖ ክሌቨር ሆኖ ጽፎትስ ቢሆን እንዲሁም ደግሞ ሴጣንስ ቢሆን ያቀበለው ይሄንን መጽሐፍስ እንዴትስ ይሄ ነገር ከሌላ መጽሐፎች ተኮፕሮ ቢሆን ፈጣሪያችን አላህ ተናግሮታል የሚለው ራሱ ብሎ የጻፈውን ነገር እንዴት ምናምን የሚሉ ጥያቄዎችን ይላክልኝ ስለነበረ ያንን ጥያቄዎች አውትላውድ እና ክሌር በሆነ መልኩ ቁርአን እየተገለጸ እንዲሁም ደግሞ እየተነጻጸረ እንዲሁም ተገልጦ፣ እውነት ከሴጣን ከሆነ ሴጣን እንደዚህ አይነት መልእክት ማስተላለፍ ይችላል ወይ? እውነት እሳቸውን መርጦ ሴጣን ሴጣን አለ የሚባለው ነገር ኮንሰፕትስ ሪሊ ምንድን ነው? ነው ላት ፍ ኮስንስ ነበሩ ራይዝ የሚያደርጉት እንደዚህ በአጭር ደቂቃ ለመናገር ብቻ በቂ አይደለም። ግን ደ ቢሮፉል ፓወር ባር ኢስላም ኢዝ ላውድ ኢን ክሊር በተጻፈበት ስለሆነ ፈጣሪያችን አለ ኦልሬዲ እንደዚህ ተብለህ ትጠየቃለህ። ኦሬዲ ይሄ ያለ እኔ ዛሬ አዲስ ከዘመናት በኋላ በመጣ ከዘመናት በኋላም ሌሎችም ቢመጡ መልስ ሆኖ የተዘጋጀ ጥንቅቅ ያለ ነገር ስላለ የሰዎች ኢንተለጀንስ ሳይሆን የፈጣሪያችን አለ ፊቸር እና ፓስቱን አውቆ ለነቢያችን ነብይ ሊያስብላቸው የሚያስችልባቸውን ነገሮች ኦሬዲ ያለቀ ስለሆነ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ህይወታቸውንም በመታዘዝ ማሳለፋቸው ይወስክል። ሰው ይህ ምን አገቡ፣ ምን ወለዱ፣ ምን አደረጉ የሚለው ለኔ ብዙም ፕሮብሌም አልነበረ። መልእክቱ የተላለፈላቸውን ሰው ነው። ጥርጣሬን ክሌር ማድረግ የነበረብኝ ሰው እስልምና ማለት አንድ ቀጥተኛውን መንገድ ፈጣሪያችን አንድ አላህ መሆኑን፣ እንደማይወልድ፣ እንደማይወለድ አቻም እንደሌለው እኛ እስልምናው ሰው እንደማይመለክ ሰው ማይመለክም ነቢዩ መሐመድ የማይመለክም ሌሎች ማንም ሰው ቢመጣ ንማይመለክበት ሁሌ ለዘላለም ከዚህም በኋላ የሚመለከው ፈጣሪ አንዱ ሱ መሆኑ ለእኔ በጣም ክሊር ነው። የገባ እኛ ሲገባይ ክናት ኖ እንዴት ነው ማለት የሚቻለው? ከዚህ ነው የመሰለ እዝነቱ ርኅራኄው ደግሞ ሰዎችን እየላከ ሕግጋት እያለው ሲፈልግ ማጥፋት ሲፈልግ ዲስትሮይ ማድረግ ሲችል ፈቃዱ ለእያንዳንዱ ሰው ሰጥቶ ጥሩ መጥፎም ለምታደርገው ራስ ባለመዝገብ አድርጎ ከዛም ደግሞ ድጋሚ አዝኖክ እንዳለክ ማስታወሻ፣ እንግዲህ በጣም የሚገርም ነው። በጣም አዛኝና ሩሩ የሆነ ፈጣሪያችን አለ። እስከ መጨረሻ ፕሮፊት ድረስ ፕሮፊቶችን የሚልክ ደስ የሚለው ናት። ኦንሊ ምናልባት የተጠቀሱት ፈጣሪያችን አለ አስታውሱ እያለ ከሚያስታውሳቸው ነቢያቶቹ አለም ላይ ነቢያቶችንም ልኮ እንደነበረ ሲናገር እኔንም ማስታወቅ በቃ፣ ለኔም ተልኮ ነው። ለዘር ለካሌ ሳይሆን የመጨረሻው ግን ለዓለም የተላኩ ነቢዩ መሐመድ ሰለላ ሰለም፣ ስፔሻል የሚያደርገው ተአምር ቁርአን ነው። በተአምር ማመን ነው። ያ ተአምር ማለት ፈጣሪያችን አላ ያወረደው ነው። ያንን አምኜ አንድና አንዱን እሱን ተቀብዬ እሩሩ የሆነውን ተቀብዬ ህይወታቸውን ቢቻል እንደነሱ ኖረን ስናልፍ፣ ግን ካልሆነ አንዷን ዘለበት እሷ ናት። ሲምፕሊ ሙስሊም እንዴት ሆንሽ? ነው አንዱን ፈጣሪ አምኜ ነው። እና ደግሞ ወደደኝ ሌላ ሁለት አጋር ምስል አያስፈልገውም። የሆነ ሰውዬን ትመስላለህ ብዬሽ መመሰል አይጠበቅብኝም ወዴት ነህ ምንድን ነህ ምን ትመስላለህ ብዬ ውዥንብር አያስፈልግብኝም መታዘዝ የመታዘዝን ህይወት ነው የመረጥኩት ሌላ ነገር አልመጣም ሰው የሚመስለው አነጻጽርሽ ከዚህና ከዛ እዛም እኮ እንደዚህ ያለ እዚህም እኮ ነው ፈርሚ የመታዘዝ ፈጣሪን አላ ብታዘዝ እሱን አየዋለሁ ስለዚህ አጋር ቢገር ሪዋርድ ትልቅ ሪዋርድ ያለበት ቦታ እንዴት ነው የማልሰልመው እሱን ይሄ ፈጣሪ የት ነህ ምንድን ነህ ምናምን ያልኩትን ያለምንም ክሊር አየዋለሁ ምን እንደሚመስል መጨረሻ የማይበትን?